ማናት የሌለችው ታዲያ ዝም ብዬሽ አሁን ከንፈር የረጠበው ዝም ብሎ ይመስልሻል እ ተመልከች አይ፣ በባዚ ምናምን ነገር አይመጣም። ታውቂያለሽ፣ ችግር የለ አይኪድ የኔንሽ ይህን ክንፍል ለመምጣት ተፈጥሮ ነው ተፈጥሮ ነው እና በደንብ ፕሌይ ጌም ከዲቦጋ ከዚህ በኋላ ገባለ ከዲቦጋ በሚቀጥለው ወይ ወንበሬን እሰብረዋለው እንደሷ ወይ ደግሞ የመጨረሻ ጌም አይሆንም። ተው እንዴ ለምን እንዴ ኧረ ማሻላህ። ጊፍተሮች ላገኝ ይችላል ወይ። በምን ታውቂያለሽ ደግሞ አሉ፣ ስንት የተባረኩ ጊፍተሮች አሉ። አይ ይኸኛውን ሰብር ብቻ እንዳትለኝ እንጂ ወንበር ችግር የለው፣ ወንበር አያሳስብም? አረ ጀማሪ ጀመር ማርያም ጀመር ሰማር ትበቃለች። ትላጫለህ ቅንድቤ

እንደ እንደዚህ አይነት ሴት እንጨኛለች። ስማ ብዙ ግንባር እያየሁ ነው ሰሞኑ። የዲቦን ግንባር አያችሁት? የቡርኪና ፋሶ ዘበኛ መስላለች። ይሄን ነው ያክሩክ። ሴቶቻችን ግን ግንባር ሲታደር ፊት ለፊት ነበራችዋ እንዴ? ሰባት ቤት ያስተዳደራል እኮ በሷ ግንባር፣ ወይ ዲቦ አልጋ አያስፈልገን ነበር፣ እዛ ላይ ነበር ከፈልስስ፣ ይገር ባለ ሰባት መኝታ ቤት ነው አሉ። እና ተለብክ ቦታ ታሰርጋላችሁ። አሁን ከዲቦ ጋር ታጣሉ ነው እና አፍቃሪዎች የቤት ማ የቤት አደብል ቤት ነው። የቤት አደብል ቤት ነው። የዲቦ ኮንዶሚኒየም የቤት ደግሞ አፓርታማ ነው። አንድ አፕግሬድ ግንባር ነው። ይረበስ ማማኒ ኢትዮጵያ ለምን እንደ ተራበች ግራ ገበይነ ነው። እሷ እያለችልን እኮ እኛ በረሃብ መሞት የለብን። እንዴት በድርቅ ስማችን መስራ ሄለን እያለች ማይሆን ነገር ሙሉ አፍሪካን ማጥገባች የአፍሪካ የድህነት ስም የሚቀረፈው በሄደን ነው። እናንተ በቃዩ ያይዛች ያለ በዚህ ሪከርድ ማን ሪከርድ እያደረገ ነው? የቤተሰብ ጨዋታ ነው ያማቸው የቤተሰብ ምን አድርጉኝ ነው እንዴ? እውነቱን ነው የተናገሩት። አይበርድም አይበርድም። ዛሬ አየሩ በጣም ፊስ ነው። አየሩ ደስ ይላል። አየሩ ደስ ይላል። እና እዚህ አካባቢ በጣም ደስ ይለኛል። ታውቃላችሁ? አዎ እኚህ እኮ ናቸው። አሁን እኔ መናገር አልፈለግኩም። መብራን ነው ትዝም አላለኝም። አሁን አሁን አካዱ እንዲሁ

አፏን አውጥታ በሊቢያ ነው የገባው። እች እሽን ያልኩት እኛ የሸገር ልጆች ደግሞ መላሳችን ረዥም ነው። ማ አይረሱብን እንጂ ከደረሱብን ግን አይመቸኝ። ደግሞ ቤተሰብ ናቸው። ምንድነው የምታካብዱት? ስለ ግንባር ነው ያለው። ትልቅ የግንባር ነው ያላችሁ። ሁለቱም በቃ ጠሶ ልኩ ግንባራ በቃ የሆነው ግንባር ነው ያላቸው። ግንባርሽ ለግንባሬ ተባብሎ ፍሬንድ የሆኑት ራሱ በግንባራቸው ተያይቶ ነው መሰለኝ። አንቺ ግንባርሽ ሲያምር እንዲ፣ አንቺ ራሱ ያምራል። በቃ ጓደኛ ነን ተባሉ፣ ቤስት ፍሬንድ ሆኑ።